አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ ሳሙኤል ጻድቅ ዘደብረ ወገግ የኚህ አባት ዓመታዊ የመታሰቢያ በዓላቸው ነው። ሁለተኛ አባ ጸቃዋ ድንግል ዘደብረ ዝህኝ ይህም አባት እግዚአብሔርን በመልካም አገልግሎት አገልግሎ ብዙ ደቀ መዛሙርትን አፍርቶ መንጋውን በመልካም አጠባበቅ ጠብቆ በሰላም በሰናይ በዛሬ ዕለት በእግዚአብሔር መልካም ፈቃድ አርፏል። ሶስተኛ ቅዱስ ዲሜጥሮስ ሰማዕት። ይህም በንጉሥ መክስም ያኖ ዘመን የነበረ ሲሆን በኢየሱስ ክርስቶስም በመታመኑ ለጣዖት አልሰግድም በጣዖት አላምንም ለባዕድ አምላክ አልገዛም በማለቱ ከብዙ መከራ ከብዙ ስቃይ በኋላ በዛሬው ዕለት በሰማዕትነት አርፏል። የሰማዕትነት ዕለቱም ይታሰባል። አራተኛ ቅዱስ ስቅጣር ሰማዕት። ይህም የቅዱስ ዲሜጥሮስ ሰማዕት ወዳጅ ሲሆን በዛሬው ዕለት የእረፍቱ መታሰቢያ ነው። ወርሃዊ በዓላት፣ አንደኛ የፈጣሪያችን የኢየሱስ ክርስቶስ ልደት ወይም በዓለ ወልድ ይታሰባል። ሁለተኛ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ሶስተኛ ቅዱስ ማርቆስ ዘቶርማቅ፣ አራተኛ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ አምስተኛ ቅዱስ ዘርአ ክርስቶስ፣ ስድስተኛ ቅድስት አርሴማ ድንግል። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።